እንስጥልን ውድ የቀርሜሎስ ቤተሰቦቻችንና አጋሮቻችን እንዴት አላችሁ? ረዴት በቀለ ነኝ ከቀርሜሎስ አስጎብኚ ድርጅት ሚዲያና ኮሚዩኒኬሽን ዲፓርትመንት ኃላፊ። የክረምት ነውት ከልጆቹ ጋር የት ለማሳለፍ አስበዋል? ቀርሜሎስ አስጎብኚ ድርጅት ወርሃ ነሐሴን ጾመ ፍልሰታን ጨምሮ በተለያዩ ሀገራት የጉዞ ፓኬጆችን አዘጋጅቷል። የዚህን አስደሳች ዜና ሙሉ መረጃ የቀርሜሎስ አስጎብኚ ድርጅት ባለቤትና ስራ አስኪያጅ የሆኑ ወይዘሮ አመል ወርቅ ብርሃኑ ይነግሩናል። ተከታል። ውድ ቤተሰቦቻችን ቀርሜሎስ አስጎብኚ ድርጅት ደርሰናል። እንሽ፣ ተናደር ነው ይመስገን። አረ አመሰግናለየቀርሜሎስ አስጎብኚ ድርጅት ሚዲያ እና ኮሚኒኬሽን ዲፓርትመንት ከውድ ቤተሰቦቻችን በስልክም በአካልም በኢሜልም የተለያዩ ጥያቄዎች እንደሚመጡልን ታቂያለሽ። አሁን የቀርሜሎስ አስጎብኚ ድርጅት በነሀሴ ወር ያዘጋጀውን አስደሳሽ የሆኑ የጉዞ ፓኬጆችን ከራሷ ከወይዘሮ አመለ ከቀርሜሎስ ድርጅት ባለቤትና ስራ አስኪያጅ እንስማ ስላሉ፣ እባክሽ ፍቃድሽ ከሆነ ሙሉ መረጃውን ንገሪያቸው። እሺ፣ በጣም አመሰግናለሁኝ። እንግዲህ በነሀሴ ላይ እንዳልሽው ሁለት ጉዞዎችን አዘጋጅተናል። አንደኛው ከነሀሴ ስምንት እስከ ነሐሴ አስራ ሰባት ድረስ በእስራኤል ሀገር የሚኖረን የመቤታችን የመቤታችንን በዓል ናት። እንደገና ደግሞ ደብረ ታቦርን ምክንያት በማድረግ ሲሆን እሱ እንግዲህ በእስራኤል ሰላም ላይ ይወሰናል። አሁን ከረንት ያለው ነገር ይታወቃል። ና እግዚአብሔር አምላክ እስራኤልን ሰላም እንዲያደርግልን እንጸልያለን። ይሄኛው ሲሆን ከዛ ባሻገር ላይ ግን እርግጠኛ ሆነን ደግሞ የምንናገረው ና ምዝገባን በደንብ የጀመርንበት ደግሞ ግብጽ ነው። ግብጽ ላይ ደግሞ ከነሀሴ 19 እስከ ጳጉሜ አንድ ድረስ ፓኬጅ አዘጋጅተናል። እዛ ላይ ሁሉንም ሰዎች የሚያሳትፍ ነው። ለምሳሌ አሁን ክረምት እንደመሆኑ መጠን ልጆች ትምህርት ቤት የላቸውም በቤት ናቸው ያሉትና ልጆቻችን ይዘን ብንሄድ ገዳማውያኑን አኗኗር ይመለከታሉ። ከሰማኒያ በላይ በጣም ትልልቅ አበይት ገዳማት አሉ በግብጽ ላይ በቤታችን ከጇ ዘይት የሚፈስበት ፖርትሳይድን፣ ዘይቱና፣ ማርያም ቁስቋምን ከዛ ደግሞ አልፎ አሌክሳንድሪያን ማየት ይችላሉ። እንደዚሁም ደግሞ ለልጆቻችን ሲማሩት የኖሩትን ነገርም ለማሳየት እንደ ፒራሚድ ያሉትን ስዊዝ ካናልን ልናሳያቸው እንችላለን። ከዛ ባሻገር ደግሞ የገዳም ቆይታችንና መንፈሳዊ ጉብኝታችንን ከጨረስን በኋላ ደግሞ ለልጆቻችንና ለእኛም የሚሆኑ ያው ለነፍስም ለስጋም ስለሆነ ለእኛም የሚሆኑ በሻርማሽክ ሪዞርት ላይ የሁለት ቀን ቆይታ ይኖረናል። ያም በፋይፍ ስታር ሆቴል ነውና ልዩ ልዩ አክቲቪቲዎችን በማድረግ ልጆቻችን እዛ ቦታ ላይ ዘና ብለው እንዲመጡ እናደርጋለን ማለት ነው። ታሪካዊ፣ መንፈሳዊ እና እንደገና ደግሞ የልጆች የመጫወቻና የመዝናኛ ቦታ የሆኑትን ማዕከል በማድረግ ነው ያዘጋጀ ነው። ስለዚህ ጥሩ ጊዜ ይኖረናል ብዬ አስብ ያለሁ። በእኛ በኩል ምዝገባ ጀምረናል። እንግዲህ እናንተ መቀስቀሳችሁን ቀጥሉ። ጥሩ ጊዜ እንደምናሳልፍ ከእግዚአብሔር ጋር ተስፋ አደርጋለሁ። ስለዚህ ነሐሴ ወር ላይ የተወለዱ ልጆች በጣም እድለኞች ናቸው እያልሽ ነው። በሚገባ የተለያዩ ጉዞዎች ላይ የጋብቻ አመትን፣ ልደቶችን በማክበር ይታወቃል። እናስጎበኛለን ያልንበትንም ቦታ በትክክለኛ ቃልና ተግባር የተዋሃደበት አስጎብኝ ድርጅት ስለሆነ ብዙ መልካም ነገሮችን እንጠብቃለን። የተለየ የዋጋ ልጆችን በተመለከተ እንግዲህ እንደ እድሜያቸው እንደ ብዛታቸው እየተመለከትን የምናደርገው ትልቅ ዲስካውንት ይኖረናል እንደ እግዚአብሔር ፈቃድ። ከዛ ባሻገር ደግሞ የነሐሴ ወር ተወላጆችን ደግሞ በልዩ ሁኔታ ልደታቸውን እንደምናከብር ቃል እንገባለን። ጥሩ ጊዜ ይኖራቸዋል። ጥሩ ክረምትን ለአዲስ አመት ለ2018 በትምህርት ቤታቸው ውስጥ ሊያወሩት የሚችሉት ትልቅ መንፈሳዊና ታሪካዊ የሆነ ቆይታ ይኖራቸዋል ብዬ በእኔ በኩል እምነቴን ሰጣለሁ። ይህ ድል በፍጹም አይቀርም፣ መቀረትም የለበትም። እውነት ነው ወይዘሮ አመለወርቅ። ካለሽ የስራ ጊዜ ላይ ከፍለሽ ስለሰጠሽኝ አመሰግናለን። በጣም አመሰግናለሁ። መልካም ቆይ